ዘጠኝ ዘጠና አንድ አገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናግዱበት ዝግጅት ዘጠኝ ዘጠና አንድ። ቦልቻ ወረዳ ወራ መሐመድ ቀበሌ ገበሬ ማህበር ነው ልዩ ቦታው ሐበሎ መንደር ውስጥ ሰውየው ደግሞ ጀማል መሐመድ ይባላል ታዲያ ይህ ሰው አንድ ጸበኛዬ ለሚለው ጎረቤቱ ለሆነ ሰው ቀንና አሳቻ ሰዓት ይጠብቅለት ነበረም ያሰበውን ለማሳካት ያቀደውን ለማድረግ ሁኔታዎች በፈለገው መልክ አልሄድ ይሉታል ታዲያ በአንደኛው ቀን ጸበኛዬ ከሚለው ሰው ቤት ምሽትን ተገን አድርጎ በር በርግዶ ይገባል ከምሽቱ ሁለት ሰዓት ሆኗል የሚፈልገው ጸበኛውን ግን አላገኘውም። የሰውየው ባለቤቱ አገር አማን ነው ብላ የቤት ሥራዋን እያከናወነች ነበርም። ሆኖም የገባው ጎረቤቷ የሆነው ሰው ፋታ ሳይሰጣት ሳታስበው በዱላ ጭንቅላቷን ይቀጠቅጥ ገባም። እሷም የድረሱልኝ ጩኸቷን አሰማች። አትሙ ቻላት ነፍስ ሆነና ጎረቤቷ ወይዘሮ ተሚማ ኢብራሂም ትደርስላታለች። ሰውየውም የጸበኛውን ሚስት ትቶ ለማገላገል የመጣችውን ጎረቤት በዱላና በድንጋይ በመደብደቡ ሕይወት እንዲያልፍ አድርጓል። እሱ ግን ከአካባቢው ሳይርቅ በነዋሪዎችና በፖሊስ በቁጥጥር ስር ሊውል ችሏል። ጉዳዩን የተመለከተው የምሥራቅ አደርጌ ከፍተኛ ፍርድ ቤትም ተከሳሹን ለከፋና ላሰቃቂ ድርጊቱ የአሥራ አንድ ዓመት እስር አከናንቦታል። ሰላም ጤና ይስጥልኝ። እንደምትሰንብታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው 991 ፕሮግራማችን እንሆ የዛሬው ተጀምሯል። ለዛሬም እናትና ልጅ የት ጠፉ የሚል ቆየት ያለ የወንጀል የምርመራ ታሪክ ይዘናል። ምንጩ የፖሊስና እርምጃው ጋዜጣ ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለኝ። ወደ ዕለቱ ዝግጅት እንሸጋገራለን። ግርማ ፍሳህ ነኝ። መልካም ቆይታ። እናትና ልጅ የት ጠፉ አቶ ይታገሱ ለማና ወይዘሮ ጌጤነሽ ከፈለኝ ከ10 ዓመት በላይ በትዳር ተሳስረው አብረው ኖረዋል። ሁለት ልጆችም አፍርተዋል። እርስ በርሳቸው ሆነ ከአካባቢው ነዋሪ ጋር ተጣልተው የሽማግሌ ያለ ያሉበት ቀን በውላ አያስታውሱትም። በጥቅሉ እነርሱ ብቻ ሳይሆኑ የአካባቢው ነዋሪ ሰላማዊ ነው። ኑሮን ለማሸነፍ እርስ በርስ የሚተጋገዝ እንጂ በቂም በቀል የሚተላለግ አንድም የለም። እንደ ማኅበረሰብ አንዳንዴ በድንበር በግጦሽ ጎረቤት ከጎረቤት አለመግባባት ሲፈጠር ጉዳዩ ከአካባቢው ሽማግሌዎች በላይ ሆኖ አያውቅም። አልፎ አልፎም በቸልተኝነትና ባለማወቅ የሰውየት ሲጠፋ ችግሩ እንዳይባባስ ሽማግሎች ተሰባስበው ያጠፋውን በመቅጣት የተበደለን በማስካስ በእርቅ ቂሙ እንዲደርቅለት ያደርጋሉ። ሰኔ 11 ቀን 2006 ዓ ም እኩለ ሌሊት ላይ ግን ያ ሰላማዊ ሰፈር አካባቢውን የሚለውጥ ጠረን አገኘው። ጠረኑ ከቀን ቀን እየጨመረ እንጂ እየቀነሰም አልሄድ ይላል። በዚህ መሃል አቶ ይታገሱ ለማም ሌሊት በተኛውበት ሚስቴ የአምስት ዓመት ወንድ ልጄን ይዛ ጠፍታለች እያለ በጠዋት ተነስቶ በየቤቱ እየዞረ ሲያፈላልግ አረፈደም። ረፋድ ላይም ከደላሎች ጠይቅ የተረዳው ያለውን ወሬ በመንደሩ እየዞረ አሰራጨ። ሚስቴ ልጄን ይዛ በጠዋት ከተማ ሄዳ በሁለት መቶ ብር ኤፍኤስአር የጭነት መኪና ተሳፍራ ወደ ጎንደር ሜዷን ደላሎች ነገሩኝ እያለ አሶራ ጎረቤቶቿም እንዴት ያለ ወትሯ ምን ነክቷት ነው ተጣልታችሁ ነበር እያሉ በጥያቄ ያዘል ንግግር መልስ እየጠበቁ ሐሳባቸውን ሰጡም። ኧረ እንዲያውም አለች አንድ ጎረቤት፣ ኧረ እንዲያውም ትላንት ከሥራ መልስ ከእኔ ቤት ቡና ጠጥታ እርሷን በጠዋት የሚካኤል ቡና ልታፈላ ተቀጣጥረን የተለያየ ነው። እኔም ምለው አንተ ከእኔ ቤት ቡና ለመጠጣ ስጠራክ ለምንድን ነው የቀራው? እርሷስ እርሻ ልናርስ ከነጎዲያ ደቦ ይዛለች። በዚህ ሁኔታ ላይ እያለች እንዴት ቤቷን ዘግታ በእርሻ ወቅት ትጠፋለች? ይሄ እንኳን በጤኗ ሆኖ አታደርገውም ብላ ስጋቷን አስቀመጠች። የአካባቢው ጠረንም ከቀን ወደ ቀን እየተባባሰ መጣ። ሆኖም አካባቢውን ለበከለው መጥፎ ሽታ ጠበቃ የቆመ አንድ ሰው ብቻ ነው። ሁሉም ሽታውን ለመከላከል አፍና አፍንጫውን በጨርቅ ጠቅልሎ ከአካባቢው በፍጥነት ለመራቅ በሩጫ ሲያቋርጥ፣ አቶ ይታግሱ የሚለው ነገር ቢኖር ሚስቴ በሌለችበት ሁለት ድመቶች ዶሮዎቼን ስለበሉብኝ ተናድጄ በጦር ገድዬ ሁለቱንም ሽንት ቤቱ ውስጥ ከተትኳቸው የእነርሱ ሽታ ነው አካባቢውን የበከለው። እኔ እንደዚህ አካባቢውን ይበክላሉ ብዬ አልገመትኩም። ጥንጁቱን የወይራ ቅጠሉን እያጨሰ ሽታውን ለመከላከል ያደረገው ጥረት ውጤት አላመጣም። ይህ በእንዲህ ያለ ደግሞ ሚስቴን ፍለጋ ልሄድ ነው በማለት ጥንድ በሬዎቹንና የሚታለቡ ላሞቹን ገበያ አውጥቶ አንዱን በሬ በዘጠኝ ሺ ብር በርካሽ ሽጦ ሌሎቹን በተሰበረ ገበያ ለመሸጥ ሲደራደር የወይዘሮ ጌጠነሽ ዘመዶች ደርሰው ለፍታ ደክማ ያፈራችሁን አፍ አታባክንባት፣ እኛ በራሳችን ገንዘብ እንፈልጋታለን ለአንተም የተሸጠው በሬ ይበቃሃል ብለው በሽማግሌ ስለያዙት እርሱ ያሰበው ሳይሆን ቀርቶ ከብቶቹ ተመልሰው ወደ በረታቸው እንዲገቡ ተደርጓል። በአንድ ሳምንት ውስጥ በድብቅም በይፋ ከሚስቱ ጋር በጋራ ያፈራውን ንብረት ሸጠ። መሸጥ ያልቻለውንም በዘመድና በወዳጅ ቤት በማሸሽ ሚስቱ በጠፋች በሳምንቱ የመጀመሪያ ሴት ልጁን ይዞ በፍለጋ ሰበብ ከአካባቢው ተሰወረም። ቅጠል እየበጠሰ ስር እየማሰበ ማጫጫስ የሽንት ቤቱን ሽታ የሚከላከለው ሰው ከአካባቢው በመጥፋቱ ሽታው እየተባባሰ መጣ። ግራ የተጋቡት የአካባቢው ነዋሪዎች የአካባቢውን ጸጥታ አስከባሪዎች ይዘው በኃይለኛው ሽታ ሰው አላስጠጋ ያለውን ሽንት ቤት አትና አፍንጫቸውን በጨርቅ ጠቅልለው የአካባቢውን ነዋሪዎችና የአካባቢውን የጸጥታ አስከባሪ ኃይሎች ያለ የሌለ ኃይላቸውን ተጠቅመው የጠባቡን የሽንት ቤት ጉድጓድ አት በዶማት። እየደረመሱ አፈሩን በአካፋ ማውጣት ጀመሩ። ከትንሽ ጥልቀት በኋላ ጉድጓዱ በውኃ ተሞልቶ አገኙት። ወራቱ የክረምት ወራት በመሆኑ ውሃው ከየት መጣ የሚል ጥያቄ አያስነሳም። አካባቢው ዝናብ የሚበዛበት ስለሆነ የሽንት ቤት ጉድጓድ አይደለም፣ ለአንድ ዓመት የሚበቃ የመስኖ ውኃ ለማቆር የአንድ ቀን ዝናብና ጎርፍ በቂ ነው። ይህ በውኃ የተሞላ ጉድጓድ ከአካባቢው በበቀሉ ቀርከሃዎች ረዣዥሞቹን በመቁረጥ ጫፋቸውን እንደ ጦር አስልተው የጉድጓድን ሆድ መበርበር ጀመሩ። የእያንዳንዳቸው የቀርከሃ ዘንግ ጫፎች ለዓይን እንግዳ የሆነ ነገር ይዘው ወጡ። ፈታሾቹ ያልጠበቁት ስለ ነበር የያዙትን ዘንግ በድንጋጤ ጣሉት። አቶ ይታገሱ ለማና ወይዘሮ ጌጤነሽ ከፈለኝ ከ10 ዓመት በላይ በትዳር አብረው ኖሯል። ከአብራካቸውም ሁለት ልጆች አትርተዋል። ከቅርብ ጊዜ ወዲህ ግን ባልየው አቶ ይታገሱ ለማ ጎጃም፣ ጎንደር እያለ ይመላለስ ነበረም። ጠየቅ የሚያቀርበው ምክንያት ቤት እየሠራው ስለሆነ የማስተካክለው ነገር አለኝ ይል ነበረም። ይህንን ደግሞ ለሚስቱ አይነግራትም። ሚስቱ ወይዘሮ ጌጤነሽ ደግሞ ትዳር ከመሠረተችበት ቀዬ ከአካባቢው ሰዎች ጋር ሆና ደቦ እየገባች የግብርና ሥራዋን ታከናውናለች። ወይዘሮ ጌጤነሽ በግብርና ሥራዋ በአካባቢው ነዋሪ የታወቀች ናት። በሥራዋም ከወንዶች ትበልጥ እንደሆነ እንጂ አታንስም። በዚህ ታታሪነቷ የአካባቢው ሰዎች ያከብሯታል። እስከዚያች ቀን ድረስም የአካባቢው ሰው ከባሏ ጋር በፍቅር እንደምትኖር ነው የሚረዳው። ከቅርብ ጊዜ ወዲህ ግን አባወራው ወደ ትውልድ አገሩ ጎንደር ስማዳ በተደጋጋሚ ይሄድ ነበረ። የሚሄደውም ከባለቤቱ እየተደበቀ ነው። በመጨረሻ ከወራት በላይ በመቆየቱ ወይዘሮ ጌጠነሽ ስጋት ያድርባታል። አፈላልጋም አድራሻውን ታገኘዋለች። ስታናግረውም ሰው ገድዬ ችግር ላይ ነኝ ይላታል። የልጆቹ አባት ነውና እሱን ለመርዳት አቅሟ የቻለውን ቋጥራ ወደ ጎንደር ትዘምታለች። ከቦታው ስትደርስ ግን ያጋጠማት ነገር ለሰሚው አበስኩ ገበርኩ ያስብላል። ይኸውም የዓመታት ባሏ የሁለት ልጆቿ አባት እንደ አዲስ ሊሞሸር ሌላ ትዳር ሊመሰረት ቤት እየሠራ ያገኘችው። በሁኔታው ልቧ ተሰበረም፣ በሐዘን ተውጣ ወደ ቤቷ አንዱን ዴዴቾ ቀበሌ ተመለሰች። እሱም ያለ እርሷ ሕይወቱ የሰመረ ቤቱ የሞላ እንደማይሆን ስለማያውቅ የሚጓጓለትን ሀብትና ንብረትም በወይዘሮ ጌጤነች ጥረት የተገኘ መሆኑን አውቆ እግር በእግር ተከትሏት ይመጣል። ከዚያ በኋላ እንደ ድሮ እንዳልሆነችለት በሐሜት ደረጃ ጎረቤት ያወራ ነበረም። ይበልድ እንዳለ ወይዘሮ ጌጠነሽ ጠፋሽ ከተባለችበት ቀን ጀምሮ አካባቢውን የበከለው መጥፎ ሽታ እየተባባሰ ይመጣል። ይህኔ የወይዘሮ ጌጠነሽ ዘመዶች የአካባቢውን የጸጥታ አስከባሪ ኃይሎች ጎረቤትና ወዳጅ ጠርተው የሽንት ቤቱን ጉድጓድ እንዲቆፈር አደረጉም። በፍተሻ ከተሰማሩት ሰዎች አንዱ ደግሞ አቶ አብዲሳ ዋቅ ጅራ የሚባሉ የአካባቢው ሰው ነበሩ። እናም የእሳቸው የመፈተሻ ዘንግ የመጀመሪያውን ትንግርት ለአደባባይ አበቃቸው። እርሳቸው ግን ያደረጉት ባዩት ነገር ሳይደናገጡ የያዙትን የቀርከሃ ዘንግ እንደ ዘበት ለቀቁት። በተቀሰቀሰው ከፍተኛ ጠረን አሳበውም፣ እርሳቸውም በፍተሻ ላይ ያሉት ሰዎችም ከቦታው እንዲርቁ አደረጉ። ሆኖም ያዩትና ያጋጠማቸውን በሚስጥር ለፖሊስ ደውለው ያሳውቃሉ። ይህ ጠቆማ የደረሰው ፖሊስም ወዲያው ጊዜ ሳያጠፋ ከስፍራው ይደርሳል። የአካባቢው ጸጥታ ሳይታወክም አስፈላጊውን ጥንቃቄ አድርጎ በሽንት ቤት ውስጥ የተደበቀውን ሚስጥር እንዲወጣ አደረገም። በሽንት ቤቱ ጉድጓድ ውስጥ ተጥሎ የተገኘው የሁለት ድመቶች ቅሬታ አካል ሳይሆን የእናትና ልጅ አስክሬን ነበረ። ያቺ ደፋ ቀና ብላ ቤቷን ያቆመች ትዳሯን የጠበቀች እናት ከጠባቡ ሽንት ቤት ጉድጓድ ለማስገባት ሲባል እጆቿን እግሮቿን አንገቷንና መቆራረጥ የሚችለውን የሰውነት አካሏ በስለት ተቆራርጦ እንዳልሆነ ሆኖ ነው የተገኘው። ለመቆራረጥ ያልተመቸው የጀርባ አካላቷ ደግሞ በሳት ተለብልቦ ከጓሯ ተቀብሮ ተገኘ። የአምስት ዓመቱ ወንድ ልጇ አስክሬን ግን ከአንድ ቦታ በማረሻ ከመወጋቱ በስተቀር የእናቱ መቆራረጥ እጣ ፈንታ አልደረሰውም። ኋላ ላይ የሕፃኑን አሟሟት ታላቅ ስትናገር፣ ወንድሜ ሌሊት ላይ አባቱ እናቱን በተኛችበት በገጀራ ሲመታት ተመልክቶ ጩኸቱን በማሰማቱና ከእናቷ አስክሬን ላይ በመጠምጠሙ ጨካኙ አባት በማረሻ ወቅቶት ገደለው ብላለች። እሷ ግን ይህንን ሰይጣናዊ ተግባር አይታ እንዳላየች እንቅልፍ የያዛት መስላ ስለተኛች ከዚያ አስከፊ አደጋ ልትተርፍ መቻሏን ትናገራለች። ጠዋት ስትነሣ፣ አባቷ እናትሽ ጠፋች ይላታል። ለፍለጋም አብሮ እንደሚሄዱ ይነግራታል። ከረሜላ ብስኩትም ይገዛላታል። ታዲያ አባቶዬ ሚስቴን ፍለጋ ብሎ በራሷ መልአክ ከሞት የተረፈችውን ሴት ልጁን ይዞ ከአካባቢው እብስ ይላል። ለልጇ አዝኖ ሳይሆን ፖሊስ ቢያገኛት በምርመራ ያውጣጣታል ብሎ እንጂ የምስራቅ ወለጋ የወንጀል ምርመራና ፍትሕ አሰጣጥ የስራ ሂደት ሰውየውን ወንጀሉን አስቦና አቅዶን ያደረገው ይላል። ከባለቤቱ ጋር በትዳር ዘመናቸው በጋራ ያፈሩትን የጋራ ንብረታቸውን ለግሉ ለማድረግ ከመፈለግ የመነጨም ነው ይላል። አካባቢው ነዋሪንም በሐሰተኛ ወሬ እያዘናጋ ሚስቴን ልፈልግ ነው እያለ ተንቀሳቃሽ ንብረቱን አውጥቶ በመሸጥ የቤት ውስጥ ቁሳቁሶችንም ሲያሸሽና ሲደብቅ አንድ ሳምንት ፈጅቶበታል ብሏል። ከዚያም በኋላ ወደ ጎንደር ስማዳ በመሄድ ይሰወራል። የሆነ ሆኖ ይታገሱ ለማ የትዳር አጋሩን በገጀራ የአብራኩን ክፋይ ልጁን በማረሻ ገድሎ ድምጥማጣቸውን አጥፍቶ ቢሰወርም ፖሊስ ባደረገው የቀን ተቀን ክትትልና ከነዋሪው ባገኘው ትብብር አንድ ወር ባልሞላበት ጊዜ ውስጥ ወንጀለኛውን የገባበት ገብቶ በቁጥጥር ሥር አድርጎታል። ይህ ሰው ይህን አጸያፊና አዘግናኝ ተግባሩን ለመደበቅ የቻለውን ሁሉ አድርጎ ነበረም፣ ንጋትና እውነት ሆነና ነገሩ ሊያመልጥ አልቻለም እንጂ ታዲያ የዚህን ሰውዬ የክስ ሂደት ሲከታተል የነበረው የምስራቅ ወለጋ ዞን ከፍተኛው ፍርድ ቤት ባስቻለው ችሎት ከዚህ በኋላ ዕድሜ ልክን ዘብጥያ ይሁን ብሎ ወስኖበታል። የተወደዳችሁና የተከበራችሁ አድማጮቻችን ለዛሬ ያዘጋጀነው 991 ፕሮግራማችን ተጠናቋል። 9 አገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናግዱበት ዝግጅት ዘጠኝ